ሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንድትራችሁ ሰላም ናችሁ። እንዲሁ ክርስቲያኑ ግን ውጭ ሰላም ብያለው ሁላችሁም ብያላችሁ፣ በሰላማችሁ ብዛ። ዛሬም እንደተለመደው እንግዳ ክፍል አስራ ሁለት ይዤላችሁ መጥቻለሁ። ለቤተ ለቤተ አዲስ ሲሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኖ እንዲሁም ነባሮችም ሼር ላይክ እያደረጋችሁ አበረታቱኝ እላለሁ። ዛሬ እንግዲህ ክፍል አስራ ሁለት እንዳየነው እህትዬ እህሉ እንደደነገጠችና በሰራችሁ ወንጀል እና በሰራችሁ በጭካኔ ጥግ ሊታወቅብኝ ይሁን በማለት እንግዲህ ልቧ ተደናግጦ እንደ ራሷን እንደሳተች አይተናል ማለት ነው። የእህለ እህቱ መከታ የሆነው ነው ጀግናውና ጎበዙ መኩ እንግዲህ በመመለሱ በጣም ደስ ብሎናል። እሱም እንግዲህ ጥቆማዎቹን የተለያዩ እንትኑ ጥቆማዎቹን ይዞ በመምጣት ሲያውሯት እንግዲህ እሷ አስመስላ ከነሱ ጋር እንደሆነችና ምንም የማያቅ ሰው አስመስላ፣ በልቧ ግን ሌላ ነገር እያሰበች ሌላ ተንኮል እየተንኮለች እንዴት እንግዲህ ያሳያዘችውና ልጅቷን ያቀባበላት ደውላ እንዴት ያወቅ ያለችበትና እንዴት የታርጋ ቁጥር እንዴት ሊታወቅ ቻለ? ለምን አልደበቃችሁም? ታርጋ ውስጥ የሆነ ነገር ለምን አልሸፈናችሁትም በማለት እነሱን በቁጣ አስፈራራቻቸው። ያደረግ የጠየኩትን ያህል ብር ሳትቀበሏቸው በማለት አስፈራራቻቸው። የእህቱ መከታ የሆነው መኩ እንግዲህ ይህንን ጠቋማ በማግኘት ለእህቶቹና ለአባቱ መጀመሪያ ለአባቴ ማሳወቅ አለብኝ በሚል ለአባቷ አሳውቆ እንግዲህ ይህንን ደስታ ኑኑ እንደምትገኝና እንደምትወጣ እንደሚፈቷት ስላመኑበት በዚህ ጥቆማና በዚህ በታርጋው ቁጥር እንደሚያገኟት ተስፋ ሲያደርጉ እሷም አስመስላ ከእነሱ ጋር ሆናለች። ያረገችው ወንጀልና ያረገችው የጭካኔ ጥግ በመቼው በመቼው ይጋለጥብኝ ይሆን በማለት እንግዲህ በድንጋጤ እራሷን ስታለች። እትዬ እንግዲህ ሄሉ ባረገችው የጭካኔ ጭግ ተጸጽታለች። ከመቼ መቼ እዋረዳለሁ በሚል እንግዲህ እዚሁ በዚሁ እየተደዋወለች የምታደርገው ጠፍቶባታል። እንግዲህ እሷ ያሰበችው አልተሳካላትም። ሳይሳካላትም ሊቀር እንዳሰበች ብሩን እቀበላለሁ በእሷ አሳቤ አቀርባለሁ አቀርባለሁ ብሩንም ኦስድ አለው በሚል እንዲሁም ተባባሪውም ደግሞ የእሷ ደጋፊ እንዳልሆነ ስትረጋገጥ፣ ስደውላ ስታወራው ሲያመናጭቃት፣ መረጋጋትማ አለብሽ፣ ያንን ብር ለመቀበልማ ማ ይህን ያህል መንገበገብ የለብሽም፣ በሚል በስልኩ ሲያናግራት እሷም ተጠራጠረች። እሱ ይሁን የጠቆመብኝ እሱ ይሁን ያጋለጠብኝ በሚል እንግዲህ ሀሳብና ስጋት ይዟታል። እሷን መጨረሻ እንግዲህ እና ለመጋለጧ አይቀርም ኖኖም ደግሞ እንደ የምትለቀቅና ይህና ሀይሎ እንኳን ጠቆማ በማገኘቱ ተወጣለች እና ተፈታለች በሚል ስጋት ላይ ትገኛለች ማለት ነው። ትዬ ሄሎ እንግዲህ ከቤተሰቦቹ ጋር አስመስላ ነው እስካሁን እያሳለፈች ያለችው እንደ ራሳቸው ምንም በማያውቀው ራሷ ሰበብ እንደሆነች እና ራሷ እንዳስያዘቻት ራሷ እንዲወስዷት እንዳደረገች ምንም ነገር ሊሰማት አልቻለም ማለት ነው። በነሱ ፊት እያስመሰለች ነው። ለእህቱ መከታ የሆነ መኩ ግን ጀግናነቱን በግልጽ ሊያሳያት እያመካከረ ነው። አሁኑም ከአሁኑ ይፈትል እህቴን ማግኘት እህቴን ምኬት ነው ድምፅን የምሰማው የለች። ሰላምም እንግዲህ ቀንም ጠዋትም እንባን እያፈሰሰች እየጠበቀች ከመቼው መቼው ምን ይሰማለው ይሁን ምን ደስታ ይሁን የማየው በማለት እነሱም እንግዲህ ቅስማቸው ሞራናቸው ተሰብሮ እየጠበቁ ነው። የነሱም ይችንም የሄሉን ግልጽ የሆነውን የአጭበርባሪ ወንጀሏ ሊጋለጥባት ነው እንዲሁም አደኙ እዚ ጋር እንደምትመለከቱት አዝኖና እያለቀሰ እንግዲህ እደምንባ እያለቀሰ የኑኑ ሞራና ክፋቷንና ማን እንደወሰደበት የት እንደሄደ ትመለስብኝ ይሁን ትመጣ ይሁን ከመቼው መቼው አገኛት ይሁን በማለት እንግዲህ እንባው እያፈሰሰ እያዘነ በስጋትና በሀሳብ ጭንቀት ውስጥ እንደሚገኝ ያስታውቃል።